በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር ይህን እድል ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አቀዋለሁ፣ ባሌን ግን የማቀው ላይሆን ነው። ብዙ ጊዜ የተመላልሽበታለሁ ላለፉት ሰላሳ አመታት አቀዋለሁ፣ ግን የማቀው ላይሆን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን። አንዳንዱ አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ትልቅ አገር ነው ብዬ እወስዳለሁ። እንደተባለው ይህን አይነት ሀብት ይዘን ሶስት ነገሮች አሉ። እኔ በጣም የሚቆጨኝ አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለኅብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሰው ሄጄ ነበር ዓመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል፣ ሕገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው፣ ይሄን እያለን ይሄ ነው ወደጎን ትተን እኛ በመጨቃጨቅ እና በመዋጋት ነው ጊዜያችንን የምናሳልፉ። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትናንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው፣ ብዙ ነገር ይኖራል። ይህን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ፣ ከንትርክ፣ ከመጋደል እና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገር እና ከድህነትም ለመውጣት መጪው ትውልድ በሀገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄዱበት ሳይሆን ሌሎች መጥተው እዚህ የሚኖሩበትን ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ፣ የወጣት ሀገር ነው ይሄ። የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የእኛን አይነት እድል ማግኘት በጣም ይከብዳል። ግን መቶ የሚያይበት ማየት የሚገባቸው መቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን እፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴም እውነት ለመናገር በሕይወት ኖር ይህም ማግኘቴ በጣም እድለኛ ነው ብዬ ነው የማስበው። በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለ። እኔም በጣም አመሰግናለሁኝ። እኔ መጀመሪያ ወደዚህ እንደዚህ ጉብኝት መጣለሁ ወይ ስባል፣ ምንን ኤክስፔክት እንደማድረግ አላውቅም ነበር እና ያው ማየት እፈልግ ስለነበር እሺ አልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የስራ ጓደኞቼ፣ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ ባዶላን፣ አቶ ግርማን፣ አቶ ጂነድንን፣ ኩማን አላገኘኋቸውም ነበር።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 አደረጃጀ ቱና ስርዓቱ ለወደፊትም እየቀጠለ ይሄዳል። ሄዳል ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት በአስር ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። በጣም ትልቅ ነው። ትንሽ እንትን አይደለም በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት፣ እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ በመሬት ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም። እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ የሄደ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳለው አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን እኔ ያልኩት ብቻ አይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌሙም አቃለሁ፣ አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይህ ስራም እነሱን ከመፍታት አንጻር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ። ያም ሆነ ይህ በጣም ነው የማመሰግነው። ወደዚህ በመምጣቴ የድሮ ጓደኞቼን የስራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ። እንደ እንደእናቶች መልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ ከመጠን በላይ አመሰግናለሁ እሺ አመሰግናለሁ ክቡር ጠቅላይ ሚኒስትር እኔም ከባሌ አንዱ የገባኝ ምን ያክል በተቃር ነው የተሞላን መሆናችንን የሚያሳይ ነገር አለው የባሌን ብቻውን ወስዶ ኢትዮጵያን በሙሉ መቀለብ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 ወደ ብልጽግና መሄድ ይችል የነበረ ማህበረሰብ በእርዳታ እህል ለዘመናት እንዲኖር ማድረጋችንን አየን። ከዚህ ወስደን ኢትዮጵያ ውስጥ የምንዋደቀው ለምን ነበረ? የምንዋደቅበት ስፍራ የት ነበረ? ለስልጣን የሞትንበት የታገልንበት፣ አሁንም ግማሹ አካባቢ ገባበት ምክንያት ምን ልንሰራበት ነበር? ታዲያ የሚያስብል ነገር ያስነሳል። የባሌ ምኔ ከመጣሁበት አካባቢ ጋር የሚገናኝ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 መጀመሪያ እንኳን ወደዚህ የመጣን እኔ ባሌ የመጨረሻ የመጣሁት 13 አመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለው ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች፣ በሄሊኮፕተር ነው ሄድኩት። በጣም ሀብታም ምድር መሆኑ የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያን እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ኡመርን የማየት ያው መልካ ምድር ክላሶቻችን ላይ ሶፍ ኡመር ኢትዮጵያ ከምትኮራባቸው ተብሏል ተሰማዋል። ሶፍ ኡመር አጠገብ ሆኜ ሶፍ ኡመር የመሄድ ፍላጎትም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። ም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ ጋ የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚ ተፈጥሮ ወደ ሶፍ መር ለመምጣት ሶፍ መርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል። ሶፍ መር እንዳልኩ ዋሻ ይቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይህን ያክል ረዥም ርቀት ያለው ሰብተራንያን አለም እንደሆነ እንግዲህ የባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነድን ሳያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምንሰማ የነበረ በወሬ ምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከአንድ ሺህ ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበር አካባቢ መሆኑን ማንም ሰዋሰበው ሰው አቅም የታሪካችን አካል አድርገንም ተንትነ ነው አናቅም። ሶ በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበረ። ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይ ቀየር ይችላል። እዛ ውስጥ ያለው ታሪክ ግን የኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ መንታችን የሚጠነክረውና ከመልክ ዓመድ ሮጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፎመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ሰው ይህንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻ አሉ ይላል፣ ጁነዲንም ተመላልሸ፣ ሁሉም እዚህ ኖሮ ነበረ። ለምንድን ነው መሰረተ ልማት ማስፋፋት ያልቻል? ነው የሚለው ጥያቄ ተመልሰ ስታየው፣ ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል። ጁነድን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይሄንበት ሂደት ነው ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን ድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳ ያየን እንደሆነ ወንዝ በሚሞላስበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት፣ ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈልግከውን ብሰራ ጠራርጎት ነው የሚሄዱ ሰው። እንደዚህ አይነቱ ኢንፍራስትራክቸሮች እንኳ ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር ምታስብ መቻል አለበት። መሬቱ እያለ፣ ህዝቡ እያለ፣ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድሀየት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት፣ በታሪክ በዛ ደረጃ ነው መረዳት መቻል ያለብን። ስለዚህ ያለውን ሀብት ተጠቅመን ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍትኔት ወጥቶ እጁ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው፣ ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባሟላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለውን አቅም መፍጠር እንችላለን የሚል ነው። ፈለግንም አልፈለግንም ያለፉት ፌሊየሮች ምንድን ናቸው ብለን በደንብ ስቶካ ወስደን ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስ ደሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። ስናት አባውት አሁን የምናወራው ስለ ባህል፣ አለም ታሪካችን መልክዓ የቱሪስት መስህቦቻችን እርስ በርስ ያላቸው ግንኙነት እንደ ሀገርም ሊኖረን የሚገባውን ግንኙነት የሚጠቁሙ ናቸው። የባሌ ተራሮችን የሚጎበኙ ሰዎች የቱሪስት ዴስቲኔሽንም ስለሌላቸው አንድ አካባቢ ነበረ ማቀው የመጨረሻ ማስታወሰው አንድ ጡረተኛ ኮሎኔል የሰራው እንትን ነበረ። እሱም ለማግኘት ራሱ ቦታውን ለማግኘት ረዥም ጊዜ ነው የሚወስደው። በዛ ላይ በደንባራ በቅሎ እንደሚባለው የቱሪስት ዴስቲኔሽን የማየት ፍላጎት ብዙም ባልዳበረበት ኮንቴክስት ውስጥ ረዥም ጊዜ ወስደህ ቀጠሮ ይዘህ ምትሄድባቸው አካባቢዎች ብቻ የነበሩበት አንድ አካባቢ ብቻ የነበረበት ሁኔታ ብዙ ችግር ይፈጥራል። እዚህ ብቻ አይደለም እንደተባለው ነው። ትግራይ ስትሄድ የቱሪስት ዴስቲኔሽኖች የሉም። አማራ ክልል ያሉ የቱሪስት መስህቦች፣ ሌሎች አካባቢዎች በተፈጥሮ በታሪክ፣ በባህል በጣም ሪቹ የሆኑ አካባቢዎች በዚህ ደረጃ የቱሪስት ዴስቲኔሽኖች እየተሰራ እየተጠናከረ በሄደው ቁጥር አንድ ቱሪስት አንድ አካባቢ ብቻ አይደለም አይቶም የሚመለሰው ሌሎች አካባቢዎችንም ማየት የሚያስችለውን ፓኬጅ ቀርጾ መንቀሳቀስ የሚችልበት እድል ይፈጥራል። እዛው እያለ በተለያዩ የአገሪቶ ክፍሎች መካከል ያለው ግንኙነት የጂኦግራፊ የመልክዓ ምድር ብቻ ሳይሆን የታሪክም፣ የባህልም፣ የፖለቲካም የመተባበር የሚሆንበት እድል በጣም ያሰፋል። ሶ እንደ ሾኬዝ ማድረጊያ አይ ቲንክ ባሌ ውስጥ ለብዙ አመታት ጠቅላይ ግዛት ሆኖም፣ ክፍለ ሀገር ሆኖም፣ ዞን ሆኖም የታጡ እድሎች በአንድ ላይ ተሰባስበው መፈጠር የሚችሉበት የቱሪስት ደስቲኔሽኖችም የሚዳብሩበት ባሌ ሶፍ ዑመር ሌሎች አካባቢዎችም ከመልክዓ ምድር በላይ ታሪክ እንዳላቸውም ጭምር የምናይበት ከዛ አልፎ ግን በምግብ እህል ራስ መቻል ብቻ ሳይሆን ለየት ያለ ኢኮኖሚክ ትራንስፎርሜሽን ለማምጣት የሚያስችል አቅምም በተግባር የምናረጋግበት አጋጣሚ ስለሆነ ይህንን ማድረግ ለቻላችሁ ሁሉ ድሮ የጀመራችኋላችሁ ያስቀጠሉታሉ። አሁንም ወደፊት ለመውሰድ በሚደረገው ጥረት ውስጥ ሙሉ ጊዜያቸውን እያባከነ ያሉ ሁሉም አመራር ያሉ ሰዎች በዚህ ስራ መኩራት ያለባቸው ይመስለኛል። ግን የተሟላ ስራ ሊሆን አይችልም። በሂደት እየተጠናከረ ሌሎችም የሚማሩበት እንዲሆን ከማድረግ አንጻር ግን እነኚህ ነገሮች ለዚህ አካባቢ ዩኒክ የሚሆኑ ነገሮች የመኖራቸውን ያክል ሌሎች አካባቢዎችም ግን ሪፕሊኬት ሊደረጉ የሚችሉ ነገሮች እንዳሉ ታውቆ ልማቶቻችን የቱሪስት መስህቦቻችን። ሰላማችንን የምናረጋግጥባቸው ሰላማችንን በማረጋግጥችን ምክንያት ደግሞ ሌሎች ተጨማሪ አጋጣሚዎችን የምንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው። በዚህ አጋጣሚ ሸንቀጥቀጥ ለማለት የሚያስችለን የቃሰትን ቢሆን ብዙ ጋራ ለመውጣት ስላስገደዱን በዚህ አጋጣሚ ማመስገን ፈልጋለሁ። ሌሎች አጋጣሚዎችም ተጠቅመን መወያየቱ ብቻ ሳይሆን አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገድ የመልእክት ማስተላለፍ እፈልጋለሁ። አመሰግናለሁ።